አድማጭ ተመልካቾቻችን፣ ቀደም ሲል እንደገለጽንላችሁ በጎንደር ወደ ጎርጎራ ያቀናው የአብይ አህመድ አገዛዝ ቡድን ዛሬ አልቀናውም። በጣም በሰፊው ለፕሮፓጋንዳ ስራ ወደዛ የተጓዘው ቡድን የተጓዘበት ሄሊኮፕተር በአማራ ፋኖ ህዝባዊ ድርጅት የጎንደር ጠቅላይ ግዛት ዕዝ ጥቃት ደርሶበት ሄሊኮፕተሩ ተመቶ እንደተከሰከሰ ተሰምቷል። ይህንን በተመለከተ የነገሩን እውነታነት ለማጣራት የአማራ ፋኖዝ ባይ ድርጅት ጎንደር ጠቅላይ ግዛት ዕዝ የህዝብ ግንኙነት ኃላፊ ወደ አርበኛ ኪሩቤል ጎቤ ደውያለሁ። ኪሩቤል መስመር ላይ ያለ፣ አድማጮች ተከታተሉን። ሰላም ጤና ይስጥልን፣ አርበኛ ኪሩቤል እንደምን አለ? እግዚአብሔር ይመስገን እግዚአብሔር ይመስገን። አርበኛ ኪሩቤል የአገዛዙ ቡድን የአብይ አህመድ አገዛዝ ቡድን ወደ ጎንደር አቅንቶ ጎርጎራ አካባቢ ከፍተኛ ባለስልጣናትን ይዞ የተጓዘ አንድ ሄሊኮፕተር በጎንደር ጠቅላይ ግዛት ዕዝ፣ የአማራ ፋኖ ድርጅት ጎንደር ጠቅላይ ግዛት ዕዝ ጥቃት ተሰንዝሮበት ሄሊኮፕተሩ ተመትቶ መውደቁን ሰምተን ነበረ። ይህ ነገር እውነት ነው ወይን ለማረጋገጥ ነበር የደወል ነው አዎ እውነት ነው። ባብትሽ ተመቶ ወድቆበታል። ወደዛ ቀናው ምን ያህል የእነማን ወደዛ እንደተንቀሳቀሱ መረጃ ነበራችሁ ወይስ፣ እንዲሁ ሄሊኮፕተሩ እንቅስቃሴ በሚያደርግበት ጊዜ የተፈጸመ ጥቃት ነው? እነማንና ምን ያህል የሚለውን ዝርዝር መረጃ የሆነ መረጃ አልነበረንም። ግን በዛ ሰዓት የመጀመሪያው አንድ አውሮፕላን ቀደም ብሎ አንድ ሄሊኮፕተር ቀድሞ የመጣ ነበረ በአብሬነት እና ይሄ ሁለቱም በረራ ወደዚህ ቀጠና ሊደረግ እንደሚችል ቀድሞ መረጃ ደርሶን ነበረ። መረጃው ስለነበረን ያው አቀለንበት የተደረገ ጥቃት ነው። አርበኛ ኪሩቤል በጣም ነው የማመሰግነው። እንደው አገዛዙ ከሰሞኑ በተለይ ብርሃኑ ጁላ የኢታማዦር ሹም ነኝ የሚለው ኃይል ግለሰብ መከላከያው በጠንካራ ሁኔታ ላይ እንዳለ የአየር ኃይሉም አይነኬ እንደሆነ እነ የልማ መርዳሳ ሲገልጹ ቆይተዋል። እንደውም የፋኖን ኃይል አሽመድምደናል፣ ጠራርገናል፣ አሁን መለቃቀምነ የቀረን ወዘተረፈ የሚል የቆየ ፕሮፓጋንዳቸውን ከሰሞኑ እንደውም ቀጥለውበት ነበረ። ነገር ግን ያለ ይህን ያክል አሁን በገለጽከው መንገድ በቂ እና የተጠና ዝግጅት ባልተደረገበት ሁኔታ እንኳን ሄሊኮፕተሮች ወደ እናንተ ነፃ ቀጠና ሲጓጓዙ መታችሁ የምጥሉበት አቅም እናንተ መገንባታችሁ ለሕብረተሰቡ አንድም ቀን እንደዚህ ያለ ፉከራም አልተሰማም። የብርሃኑ ጁላ ጦር አሁን በምታዩት ሁኔታ እውነት እንኳን ከሀገር ውጭ ከሌላ አገራት ጋር መግጠም ቀርቶ አሁን በሚታየው እውነት እናንተን ጠራርገን አጠፋን ጨረስን የሚል ፕሮፓጋንዳ ላይ ነበር የከረበው። እንደ በእናንተ ግምገማ የብርሃኑ ጁላ ጦር አሁን ያለበት የአቅም ሁኔታ እንዴት ይታያል? አርበኛ ኪሩቤል አዎ እንግዲህ በቀጣይ እዛ ከመግባቴ በፊት የነበረውን ሂደት አብራራ እና በዛው አያይ ሊጅን መልሰው ነው የሚሆነው። እንግዲህ ቀደም ብለ አንተ መግቢያ ላይ እንደተናገርከው ስርአቱ በፖለቲካ ከፍተኛ የሆነ ኪሳራ ስለደረሰበትና ከህዝብ ስለተነጠለ ይህን ሁነት ያሳካል ያካክስልኛል ብሎ ያሰበውን የስብሰባና የሰላማዊ ሰልፍ ትርኢት በየቀጠነው ለማድረግ በከፍተኛ ሁኔታ ሲንቀሳቀስ መሰንበቱ ይታወሳል። ይህ ለማክሸፍም በተለይ እንደ ጎንደር ጠቅላይ ግዛት ዕዝ በቀጠናው ከሚንቀሳቀሱ ሌሎች የፋኖ አደረጃጀቶች ጋር በጥምረት ጎንደር ከተማ ላይ መሰል ድርጅቶች እንዳይደረጉ እና ሰላማዊ ሰልፎችን ለማክሸፍም ብዙ ዋጋዎችን ከፍለን በቀንም በጨለማም ብለን ብዙ ደፍታ ጥቃቶችን ፈጽመን ያኮላሸንበት ሂደት ነበረ እና በዛ በዛ ነው ያልተሳካለትን የጎዳና ላይ ትርኢት በፕሮፓጋንዳም ስላስመጣው ስለማካከስ በሚመስል መልኩ ዛሬ ወደ ጎንደር ከተማ ያቀኑ ከፍተኛ አመራሮች በጎንደር ዩኒቨርሲቲ የነበሩ ፕሮጀክቶችን ጎበኝን በሚል ሰበብ እዛ ሽርሽር ሲሉ መዋላቸው መረጃዋለን። በእርግጥ ወደዚህ ሊመጡ እንደሚችሉ መረጃው ቀደም ብሎ ደርሰው ነበረ። ብዙም ያን ያህል የገነባ ሕንፃ ጎብኝተው መሄዳቸው ምንም የፖለቲካ ተፍ እንደማያመጣ ስላወቅን ከዚህ በፊት ሰላማዊ ሰልፍ እናደርጋለን ባሉበት ወቅት እንዴት አድርገን ማስቀረት እንደምንችል ያሳየንበት አቅም ስለነበረን አሁን እዛ ጋር ብዙም ጉልበት መፍጀት አልፈለግንም። ዝም ብለን ያየ ነው። ነገር ግን ይህን ከፈጸሙ በኋላ ተመልሰው። ምክንያቱም ጎርጎራ ላይ መሰት ድርጊቶችን ለማድረግ ይመጡ እንደነበረ እዛ መረጃ መሰረት ቀደም ብዬ እንደገለጽኩልህ የመጀመሪያው አውሮፓ ሄሊኮፕተር በአብሪነት መጥቶ ጎርጎራ ካረፈ በኋላ በድጋሚ እንግዲህ በእኛ ግምት ከፍተኛ ባለስልጣኖችን ይዞ የመጣው የሀገሪቱን የፌዴራል ከፍተኛ ባለስልጣናት ይዞ የመጣው ይሆናል ብለን የገመት ነው እሱ ላይ ያነጻጸረ ጥቃት ነው የፈጸም ነው። ሄሊኮፕተሩ ሙሉ በሙሉ ነው የጋየው። ምናልባት በአሁኑ ሰዓት ወደ ሕክምና ለማድረስ በከፍተኛ መደፋደፍ ላይ ነው ያለው። በእኛ ግምት ወደ ሕክምና እየወሰዳቸው ያሉ ኃይሎች ምናልባት ሄሊኮፕተሩ ጥቃት ሲፈጸምበት በዙሪያው የነበሩ ሰዎች እንጂ እዛ ውስጥ የተረፉ ሰዎች ይኖራሉ የሚል እምነት አልነበረንም። ሙሉ በሙሉ ስለጋየ የሚል እምነት የለንም። ነገር ግን ምናልባት በዙሪያው የነበሩ ሰዎች ሊሆኑ ይችላሉ የሚል ግምት አለን። እነሱን ወደ ሕክምና ለማድረስ ከፍተኛ ጥረት እያደረገ ያለበት ሁኔታ ነው ያለው። እና ጥቃቱ የተፈጸመው ከምሽቱ ለአንድ ሰዓት አስር ጉዳይ ሲሆን አካባቢ ነው። ከዛ በፊት ቀደም ብሎ ከአስራ ሁለት ሰዓት አካባቢ ነበር የመጀመሪያው በረራ የተደረገው። ይሄኛው የተመተው በረራ ግን ለአንድ ሰዓት አስር ጉዳይ ባለበት ሰዓት ነው የተመተው። እንግዲህ ከዚህ ጋር ተያይዞ ከዚህ በፊት ጎንደር ላይም በሰዓታት መረጃ ደርሶን በሰዓታት ከማክሰኝት እስከ ጎንደር ያለውን ቀጠና ዘግተን ከፍተኛ የሆነ ውጊያ በማድረግ ምናልባት በቀጥታ የፕሮግራሙ ተሳታፊዎችን ባናገኝ እንኳን ፕሮግራሙን ለማድመቅ ሽርጉድ ይሉ የነበሩ የስርዓቱ አገልጋዮችን በከፍተኛ ሁኔታ የተመታበት ሁኔታ ነበረ። ይህ እንግዲህ የፋኖ ኃይል ምን ያህል አቅም እንዳለው እና የወትሮ ዝግጁነቱ ምን ያህል በጥሩ ቁመና ላይ እንዳለ የሚያሳይ ነው። በተመሳሳይ መልኩ በዛሬ እለትም እንግዲህ ይሄን ኦፕሬሽን ለመስራት ቀላል መስዋዕትነት የሚጠይቅ አይደለም። ቀጠናው ትልቅ የሆነ ፕሮጀክት አለኝ የሚለው ቀጠና ነው። እንግዲህ መንግስት ያን ቀጠና በከፍተኛ ሴኩሪቲ ነው የሚጠበቀው። ኃይልም አለው እዛው ቀጠናው ላይ። ይህን ለመፈጸም እንግዲህ በተጠና መልኩ እጅግ በጣም ምናልባት እዚህ መድረክ ላይ እንጠቀሳቸው የማንፈልገው ብዙ መመሳሰሎች እና ብዙ ጥበቦችን፣ ብዙ ቴክኖሎጂዎችን ተጠቅመን ነው ይህን ጥቃት የፈጸም ነው እና ይሄ የሚያሳየው ትግሉ ምን ያህል እንዳደገና የፋኖ ሰራዊትም ምን ያህል ብቁ ቁመና ላይ እንዳለ ነው የሚያሳየው። ይህን ለመፈፀም ቀላል መስዋዕትነት የሚጠይቅ ስላልሆነ ማለት ነው እና ከዚህ ተነስተን ምናልባት የፋኖ ትግል ሰክኖ ሊሆን ይችላል። አሁን ባለው እንቅስቃሴ ያው ማንም ሰው እንደሚገመግመው ከዚህ በፊት እንደሚደረገው ብዙ እንቅስቃሴዎች ምናምን ላይ ደረጉ ይችላሉ ልክ እንደ መጀመሪያው ቃጥና ማለት ነው። ነገር ግን በተጠናና በበሰለ መልኩ ሲሆን ደግሞ እጅግ በጣም ፍሬያማ የሆኑ ኦፕሬሽኖች ለመስራት ምን ያህል አቅሙ እንዳለው አቅም እንዳለው እያሳየ ያለበት ሁኔታ ነው ያለው እና መንግሥት በፕሮፓጋንዳ የፋኖ ሀይል በትኛዋሉ ምናምን የሚለው ብዙ ጊዜ በፕሮፓጋንዳ ጽፋ ከመስጠት እየዘለለ በተግባር ማሳየቱ የተሻለ ስለሚሆን ነው። የዛሬውን ጥቃትም ከዚህ በፊትም የተደረጉ ጥቃቶችን እየፈጸመ ነው። ከዚህ በፊትም ምናልባት መረጃው አላችሁ በብዙ የእግረኛ ሰራዊት እንቅስቃሴ አድርገን ልናደርስ የማንችለውን ጥቃት የተሽከርካሪ ቦምቦችን በመጠቀም ምን ያህል ከፍተኛ የሆኑ ጥቃቶችን ስናደርስ እንደነበረ ይታወቃል። ይሄ ራሱ ከበፊቱ አሁንም በተሻለ በዘመነ መልኩ ጥቃት እያደረሰ እንዳለ እና ፋኖ የውጊያ ስልቱን እራሱ ከእለት ዕለት የትግሉ ደረጃ እና የትግሉ ልደት በሚመጠን መልኩ እያካሄደ እንደሆነ የሚያሳይ ነው። በተቃራኒው የስርዓቱ የሚለው ፕሮፓጋንዳ እንግዲህ ዘምኛለው ምናምን የሚለው ነገር ከዚህ በፊት በፋኖ ትግል ላይ ያልተጠቀመው ቴክኖሎጂ አለ ብዬ ነው የመጨረሻ ከፍተኛ አሁን ላይ ስርአቱ አጥቂያለው የሚለው ቴክኖሎጂ የድሮን ቴክኖሎጂ ነው። እሱን ተጠቅሟል በጣም ብዙ ቦታ ላይ ደግሞ ደጋቡ ሞክሮ ከዚህ በኋላ እንግዲህ የተለየ ነገር ምን ሊያመጣ እንደሚችል አላውቅም እና ይሄን ያህል ብዙ የሚመጻደቅበት ጥሩ ቁመና ላይ ነኝ የሚልበት ምንም አግባብ የለም። እግረኛ ሰራዊቱ ሙሉ በሙሉ ሊታገለት እንደማይችል እርስ በርሱ ሰራዊቱ እየተጠባበቀ፣ አንደኛው አንደኛውን እየጠበቀ አንደኛው ለአንደኛው ደህንነቱ ነው፣ አንደኛው በከፍተኛ ሁኔታ እየተከፈለው አንደኛው እንዲሰልል አድርጎ ነው እግረኛ ሰራዊቱን እያዋጋ ያለው እንጂ በምንም ታምር ይሄን ተልዕኮ ፈጽመን አብሮ ወደ ሆነ ቀጠና ሊልቀው የሚችለው ሰራዊት የለውም፣ በእግረኛ በኩል ማለት ነው። እንግዲህ በከፍተኛ ሁኔታ የሚተማመንበት ሰራዊቱ ቅድም እንዳልኩ የአየር ላይ እንትኖችን ነው። እሱን ደግሞ ከዚህ በፊት ደግሞ ደጋጉ ሞክረውታል። ምንም የተለየ ተአምር አልተፈጠረም፣ አይፈጠርምም። እኛም ደግሞ እንደዚህ አይነት ነገር ሲፈጠር እኛንም እያበሰለን እያዘመንን ነው የሚሄደው። የራሳችን መከላከል የራሳችን ቴክኖሎጂ ነው የምንጠቀመው እና ይልቅ ይሄ ውጊያ የሚያሳየው የፋኖ ትግል ምን ያህል እያደገ መሆኑ ነው እንጂ፣ በተቃራኒው የስርአቱ ወታደሮች ግን ምናልባት ያው መንግስት ነው በፕሮፓጋንዳ ላለመውደቅ ያህል ብዙ ብዙ ነገሮች ሊል ይችላል። ነገር ግን ምንም የተለየ ነገር ለማለት ያልነው እንጂ አርበኛ ኪሩቤል በጣም ከልብ አመሰግናለሁ። ይሄንኑ በቀጥታ ለህዝብ እያደረስን ያለ ነው። እናንተ ግን በህልውና ትግሉ ላይ የደረሳችሁበትን ደረጃ እና ለህዝባችሁ እያደረጋችሁት ያለው ትግል ምን ደረጃ ላይ እንዳለ በተግባር ለማሳየት ያደረጋችው ጥረት በእጅጉ አስገራሚ ነው። ምናልባት በእኔ በኩል የተለየ ማቀርቦ ጥያቄ የለም። አርበኛ ኪሩቤል ቀረ የምትለው መተላለፍ ላገዛዙ ይሁን ለሌላው መተላለፍ ያለበት መልእክት ካለ ግን ድሉን ላንተ ሰጣሉ። አርበኛ ኪሩቤል አይ ምናልባት ከጉዳዩ ጋር በተያያዘ እነማን ሞቱ ምን ያህል እንዴት ነበር ምናምን የሚለው ተጨማሪ መረጃ ነገ ከነገ በኋላ ስለሚመጣ እሱን ዝርዝር መረጃና አጠቃላይ ያለውን የትግሉን ልክና እድገትና መሰል ሁኔታዎችን ይዘን ተመልሰን የምንገናኝ ነው የሚሆነው ለጊዜው የተለየ የምጨምረው ማብራሪያም መረጃም የለኝም አርበኛ ኪሩቤል ከልብ አመሰግናለሁ እኔም አመሰግናለሁ አድማጭ ተመልካቾቻችን እንግዲህ ቀደም ብላችሁ የሰማችሁት አርበኛ ኪሩቤል የአማራ ፋኖ ህዝባዊ ድርጅት የጎንደር ጠቅላይ ግዛት ዕዝ የአብይ አህመድ አገዛዝ ከፍተኛ ባለስልጣናት ወደ ጎርጎራ ማቅናታቸውን በተመለከተና ቀደም ብሎ አንድ ሄሊኮፕተር በጉዳዩ ላይ ስለላ ወይም ቅኝት ለማድረግ ተጉዛ እንደነበረ ይህንን ሲከታተሉ መቆየታቸውን፣ ቅኝት ያደረገችው ሄሊኮፕተር በቦታው ደርሳ ከተመለሰች በኋላ የቅኝቱ መጠናቀቅ ተከትሎ እንግዲህ አለ የሚባለው የደህንነት ሌሎች ተቋሞች ቀጠናውን ተቆጣጥረናል ብለው ሌላኛው ሄሊኮፕተር በድጋሚ ሲመጣ ግን የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዕዝ በተደራጀ ሁኔታ በቂ ዝግጅት አድርጎ ጥቃት መፈጸሙን፣ ይህም ማለት ይሄ ቀደም ሲል ከረጅም ጊዜ በፊት የተገኘ መረጃ ሳይሆን እንግዲህ፣ አውቶማቲካሊ ይህ መረጃ በዛው ፍጥነት በደረሳቸው ፍጥነት ኬፐብል የሆነ ይህን ለማድረግ የሚችል አመራር የሚመስጠትና ኦፕሬሽንም የሚፈጽም ኃይል ማደራጀታቸውን የሚያሳይ ወይም የደረሱበትን ብቃትና ዝግጅት በሚያሳይ ሁኔታ ሄሊኮፕተሩ ላይ እርምጃ በመውሰድ መጣላቸውን ይህንን እርምጃ መውሰዳቸውም የህዝብ ህልውና ለማስጠበቅ በሚያደርጉት ትግል ውስጥ የአገዛዙ ኃይሎች የሚያደርጉትን እንቅስቃሴ ለመግታት የወሰዱት እርምጃ መሆኑን ገልጸዋል። አድማጭ ተመልካቾቻችን፣ እንደሚታወቀው የአማራ ህዝብ ባለፉት ሁለት ዓመታት በአገዛዙ የተከፈተበትን የዘር ማጥፋት ወንጀል እየተከላከለ እንደሆነ ይህንን ህዝብን ለመታደግ የሚደረግ ትግልም የህልውና ትግል ተብሎ በይፋ እንደታወጀና የአማራ ህዝብ ሙሉ በሙሉ ትግል ላይ እንደነበረ ሲገለጽ መቆየቱ ይታወቃል። አድማጮች፣ ይህንን ተከትሎ የህዝባቸውንን ሕልውና ለማስጠበቅ የወሰዱትን እርምጃ ይፋ ያደረጉበትን መረጃ ነበር ለእናንተ ያደረስ ነው። አብራችሁን ስለቆያችሁ እስካሁንም ከእኛ ጋር ስለሆናችሁ ከልብ እናመሰግናለን። አድማጭ ተመልካቾቻችን የተከታተላችሁን ስለሆነ ደስ ይለናል። ከልብ እናመሰግናችኋለን። አሁን መስመር ላይ አርበኛ ኪሩቤል ኪሩቤል ጎቤ የአማራ ፋኖ ህዝባዊ ድርጅት የጎንደር ጠቅላይ ግዛት የህዝብ ግንኙነት ኃላፊ ቀደም ሲል ከሰጠን ማብራሪያ በተጨማሪ አሁንም አብዴት አለ የዛ ያለው የተጠናከረ የውጊያ ሁኔታ እንደቀጠለ ነው የሚል ነገር ሰማን። በድጋሚ መስመር ላይ እንዲቆይ አድርገናል። የጎንደር ጠቅላይ ግዛት ዕዝ የአጼዎቹ ክፍለ ጦር እና በጌምድር ክፍለ ጦር በአዘዞ እና ጉምራት አካባቢ ሁለት ያገዛዙን ካምፖች ዙሪያውን ከበው ጥቃት መሰንዘር እንደቀጠሉ ናቸው የሚል ነገር ሰምተናል። በዚህ ጉዳይ ላይ ማብራሪያ እንዲሰጠንና አሁን ያለውን እንቅስቃሴ አፕዴት መረጃዎችንም እንዲሰጠን ነው። ጤና ይስጥልኝ አርበኛ ኪሩቤል እንደምን አለ? አብሬተንን ለምናምን እግዚአብሔር ይመስገን። አርበኛ ኪሩቤል ምን አፕዴት አለ? ቀደም ሲል ከገለጽከው ባሻገር አሁን ያለው ሁኔታስ ምን ይመስላል? አመሰግናለሁ። እንግዲህ ቀደም ብዬ እንደገለጽኩልህ ያው ጎርጎራ አካባቢ የተፈጠረው ነው ባለበት ነው ያለ መረጃዎች ስለሆኑ ያው ዝርዝር መረጃዎችን ማግኘት አልቻልንም። ባለበት ወደ ሕክምና በአምቡላንስ እያመላለሱ ያለበት ሁኔታ ነው ያለው። ነገር ግን ጎርጎራ ቁጥር ሁለት ተመሳሳይ ድርጊት ወደ ጎንደር ከተማ ቅርብ ርቀት ላይ ተፈጽሟልኝ። በዛ በጎንደር ቅርብ ርቀት ላይ የሚገኝ ጉምሪት የሚባል ቦታ አለ። እዛ ላይ አንድ የአድማ በታ ካምፕ አለ። ሌላው እና ዋነኛው ጎንደር ከተማ ውስጥ አለኝ ባለው ካምፕ አዞ ላይ ያለው ካምፕ ነው። እንግዲህ በእነዚህ በሁለት ካምፖች ታርጌት ያደረገ ሌላ ኦፕሬሽን ተሰርቷል። ምሽግ አራት ሰዓት አካባቢ እስካሁንም ውጊያ ላይ ነው ያሉትኝ ተልቆ የወሰዱት የአፋሕድ ጎንደር ጠቅላይ ግዛት ዕዞች እና በጌምድር ክፍለ ጦር የሆኑ ብርጌዶች ናቸው። እንግዲህ በቀጠናው የሚንቀሳቀሱት የመላኮ ደስታ ብርጌድ፣ የአዞ ድማዛ እና የአዞ ሎዛ የሚባሉ ሶስት ብርጌዶች ናቸው በቀጠናው የሚንቀሳቀሱት። እነዚህ ብርጌዶች የተሰጣቸውን ተልእኮ በጥሩ ሁኔታ እየፈጸሙ ነው የሚገኙት። በተለይ ጉምብሪታ አካባቢ ያለው የአድማ ብተና ካምፕ በአሁኑ ሰዓት ሙሉ በሙሉ እየተመታ ነው ያለው። እንግዲህ ምን ያህል ጉዳት ደርሷል ቁጥራዊ መረጃዎችን ነገ የምናደርስ ሆኖ ሙሉ በሙሉ ግን ካምፑ እየተደበደበ እና በፋኖ ቁጥጥር ስር ላይ ነው የሚገኘው። በተመሳይ መርቱ ከፍተኛ የሚባለው አዝሮ ከተማ ውስጥ ያለው ካምፕም አሁን ላይ ከባ ተደረጉበት ውጊያ እየተደረግ ነው ያለ አርበኛ ኪሩቤል። እነዚህ በሁሉም አካባቢ ያሉ ካምፖችን በዚህ ደረጃ ኦፕሬሽን የመስራት በጣም ከፍተኛ አቅም ግንባታን የሚጠይቅ ነው እና በዚህ ሁኔታ ውስጥ እንግዲህ ተጨማሪ ማብራሪያዎች ካሉ አሁንም በየሰዓቱ አፕዴት እናደርጋለን ለዛሬው ግን ይሄው በቀጥታ አሁን እየተሰጠን ያለንን አብዴት እያደረስን ያለ ነው እና ስፔሲፊካሊ ክፍለ ጦሮች በዛ አካባቢ ተሰማርተው ይሄንን እንቅስቃሴ በሚያደርጉበት ጊዜ አገዛዙ እየወሰደ ያለ ያጸፋ እርምጃል ምን ሁኔታዎች ነው የሚታዩት? አሁን እንግዲህ አገዛዙ በቻለው አቅም ከፍተኛ ውጊያ ለማድረግ ጥረት አድርጎ ነበረ። በተለይ የመሳሪያ እንግዲህ ልዝ አቅም ነው ብሎ የሚያስበው ያው የመሳሪያ ብልጫለኝ ብሎ ነው የሚያስበው አሁን ላይ ሰዓቱ ጨለማ ከመሆኑ አንጻር እነዛ ከባባድ መሳሪያዎቹ ኢፌክቲቭ የሆነ እንትን ባይሰሩለትም በዛ ለመከላከል ከፍተኛ ጥረት እያደረገ ነው የሚገኘው፣ በከባባድ መሳሪያ ለመከላከል ማለት ነው። ነገር ግን ሰዓቱ እጅግ በጣም የተመረጠ የተጠናና ለዚህ ለታቀለው ኦፕሬሽን በተለይ አንተም ቀደም ብለ እንደገለጽከው ውጊያው እየተደረገ ያለው ካምፕ አካባቢ ከመሆኑ የተነሳ እንግዲህ ብዙ ምሽቶች፣ ብዙ ጥንቃቄዎች ይደረጋሉ በዛ አካባቢና ያንን በቀላሉ ለማጥቃት የሚያስችል ሰዓት እና ጊዜ ተመርጦ ነው ዛሬ የተደረገው። በተለይ በአሁኑ ሰዓት እንዲደረግ የታሰበው ደግሞ ከጎርጎራ ቁጥር ሁለት ቀጥሎ እንዲሆን የታሰበው አገዛዙ ከፍተኛ መደናገጥ ላይ ነው ያለው። ትኩረቱ ወደ ጎርጎራ ላይ ወደ ተደረገው ትኝት ነው ትኩረቱ ያለው፣ እና ሰራዊቱም አጠቃላይ አመራሩም ተረጋግቶ መከላከል የማይችልበት ሰዓት እንደሆነ በደንብ ታቀዶበት ስለተሰራ በከፍተኛ ሁኔታ መምታት ተችሎ ተችሏል። በተለይ የነገርኩ የጉምብሪቱ ካምፕ ሙሉ በሙሉ ተመጡ። አሁን ፋኖዎች እዛው ካምፑ ላይ ያሉበት ሁኔታ ትንሽ ከካምፕ ወጣው በመከላከል እና መልሶ ወንትን ለማለት ጥረት የሚያደረጉ የተወሰኑ ኃይሎች አሉ። ነገር ግን እኛም ቢሆን አሁን በቀላሉ መቆጣጠር የሚቻልበት ሰፊ ድል ነው ያለ። እንደነገርኩህ አዙ አካባቢ ያለው ግን የተጀመረውም ከዛኛው የሚዘጌት ብሎ ነው። ነገር ግን እዛም ላይ ከፍተኛ የሆነ ውጊያ እየተደረገ ነው ያለ። እንግዲህ ማን የበላይነት ይፈጸማል የሚለውን ቆይት የምናይ ነው የሚሆነው። አርበኛ ኪሩቤት ጎቤ፣ እጅግ በጣም ከልብ አመሰግናለሁ። የአማራ ፋኖ ህዝባዊ ድርጅት የጎንደር ጠቅላይ ግዛት ዕዝ የህዝብ ግንኙነት ኃላፊ አሁንም ሁኔታዎችን እየተከታተልን መዘገባችንን እንቀጥላለን። የተለዩ ሁኔታዎች ሲኖሩም መስመር ላይ እንጠብቃቸዋለን። ለአስካሁኑ ማብራሪያ ከልብ አመሰግናለሁ አርበኛ